አብዬ! አብዬ! አብዬ! አቤት። እሱ ዳቦ ሊቆርስ ነው። አይ

እኔን እና ያው እንደምታውቀው ነጋ የለም፣ እኛ ብቻ ነን። ያው እኔ ትንሽ ክፍት ድብር እያለኝ ነው፣ በዓል በዓል ሲሆን እና ግን ያው እዛ ጋ ጎረቤት አለ። እኔ ደግሞ ከባባዬ ጋር ማዘር ሰርታለት ማለት ነው። ሳወጣው ላሳያችሁ ነበረ፣ አልተመቸኝም ማለት ነው። እና ቁረስ እስኪ እስኪ ስበርልን አባ አቤት አቤት፣ ቁርስ ለማየ መጀመሪያ ሲሰጥ ወደቀች። እሱን ተው፣ እዚህ ቁረስልኝ፣ ከእዚ ጋር ቁረስልኝ። በስመ አብ ብላን አልክ። እሺ ኡፍ ወይኔ ፍቅር ለማየም ስጣት ላቸው ስጣት አሀ እሺ ለገላና ትወስድለታለህ መጀመሪያ ለማየስ ለጎረቤቴ በጣም ነው እና ጎረቤት ካልኩሩ ይሮጣ እዚህ ሰካ እያለቀሰ ሄደ። እና ለኛ ሳይሰጠው አለ ለኔ ብቻ ሰጠኝ። እና ለገላና ነው የምሰጠው ብሎ ሮጦ ሄደ። እሺ በቃ ቀስ በል ከን ሰጠኸው ሰጠኸው። ወዲጄ ወይኔ አምላኬ ሆይ ወይ ውጭ ጨለማ ነው እንዴ? ላሳያችሁ። ቀስ አባ ቀስ በናትህ ቀስ በል፣ ቀስ ቀስ ቡችላት፣ ለገላና፣ ለገላና ሰጠኸው፣ ሰጠኸው። ለማየስ ለማየላችሁ። ስጣታ ሂድ፣ ቁረስና ሂድ፣ ስጣት ሂድ፣ ሂድ፣ ቁረስ መጀመሪያ ገላና። አረ፣ ወይ ይሻለኛል። እና ብቻ ተመስገን፣ ዋናው በሰላም መድረሳችሁ። እናንተም እግዚአብሔር አምላክ ለሀገራችሁ ያብቃችሁ። ስጣት አይባልም እንደሱ ስጣት ሂድ። ስጣት ስጣት። እና ቤተሰብ ጠላ ጋ ጠላ አለ እንግዲህ። ህዝብ ብዬ እንትን ያደርግቱ በጨለማ ስለሆነ እንጂ በጣም ደስ የሚል ዳቦ ነው ያው